ያነሳው ጥያቄ ለጊቲሜት ነው፣ ምንም ጥያቄ የለውም። በደካ ከደሞዝ ጋር የሚያያዝ ችግር አለብን ብለህ ለጊቲሜት ነው። መምህሩም አለው ለጊቲሜት ነው። ሚዲያም አላችሁ ለጊቲሜት ነው። እኔም አለኝ ለጊቲሜት ነው። ስፔሻል አይደለም ብዙዎቻችን የነካ ነገር ነው። እንዴት ንፍታው? ማስተዋል፣ መስከን፣ ማሰብ ይፈልጋል። ይሄን ደግሞ ለፖለቲካ አላማ ለመጠቀም የሚያስቡ ሰዎችም እንዳሉ ታይተዋል። ይሄንን ለማስተዋል ኢትዮጵያ አሁን የተሻገረች ይመስለኛል። ይሄን ለመገንዘብ ብዙ አስረጃ ያስፈልጋት በጣም የሚያሳዝነው ነገር ፔሮል ላይ ፈርመው የማያውቁ ደሞዝ በልተው የማያውቁ የደሞዝን ምንጭና የደሞዝን ጠቀሜታ በወጉ የማይረዱ ሳይቀሩ ደሞዝ ጭማሪ እያሉ ሲጨው ይሰማል። መጀመሪያ ደሞዝ ለምን እንደሚፈለግ ማገልገልን መማር ያስፈልጋል። እና ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ ያለብን በሰከነ መንገድ አቅማችን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህን ጉዳይ ግን ከስክነት ከውይይት ከምክክር ከየት እንደምናመጣው ከማሰብ ውጭ መልስ አይገኝለት። እንዲሁ በጩኸት ብቻ የሚያለስ አይደለም። ሰክነን ማሰብ አለ። ብንጮህና ብናበላሽ እናጠፈዋለን እንጂ አናለማው። የጀመራትን ጭላንጭል እናወድማታለን እንጂ ውጤት አናመጣበት። ለዚያም ሰክነን እንወያያለን። በጋራ ሆነን ዊን ዊን በሆነ አፕሮች ሀገርን በማይጎዳ መንገድ መፍትሄ እያበጀንደት እንሄዳለን። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም፣ አሜሪካ ላለውም፣ በቅርብ ላለውም፣ ለሁሉም እጃችን ዘርግተን እየተቀበልን ነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ ግቡ ሲባሉ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አቆረፉ። ሀገር ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደሞ ያሉ ጸንተው ቀሩ። እኛ ኑ ያልነው ተመለሱ ያልነው አብረን እንስራ ያልነው ሀሳባችሁን ለመሸጥ አውድ ይገባችኋል። መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያለው እንጂ የጠራ ነው ሁሉ አራት ኪሎ ይገባል አላለም። እንደዚያ ያሰቡ ሰዎች ሳቱ። በሀሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡ በውስጡ ነበር።